አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ጀማው እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላ። እንግዲች ዛሬ የማሳያችሁ መቶ ሁለት ሺ ሦስት መቶ ሃምሳ ብሬ ፈጄ ሀይቅ ከተማ የሚሄድ ውብና ማራኪ የሆነ አስቤዛ ነው የማሳያችሁ። የቀረ ነገር የለም። ቂቤ አለ፣ ማራ አለ፣ ስጋ አለ፣ ሽንኩርት አለ፣ በርበሪ፣ ሽሮ፣ ጤፍ፣ ዱቄት፣ ምናም ምናምን፣ ሳሙና ነው ሁሉ። የቀረ ነገር የለም። ማሻአላህ ተባረክ። እናንተንም አላህ ድል ያለ ኑሮን ይስጣችሁ። የተመቻቸውን ማለት ነው የምፈልገው በራሴ ማለት ነው። ምክንያቱም ቤተሰቦቻችሁን የምታስቡ ቤተሰቦቻችሁን የምታስተዳድሩ ምርጥ እንቁ፣ አረብ ሀገር ያለች ሴት ናት። እኔም እንደናንተ አይነት ልብ ነበር ያለኝ። በቃ ቤተሰብ የበላ የጠጣ አይመስለኝም። በቃ ሁሉን ነገር አረቦች እንደሚኖሩት ማኖር ነበር የምፈልገው ሆኖም ግን እቺ ደግሞ ለልጆቿ ስለሆነ በጣም ሊያስደስታት ነው የሚገባው ምክንያቱም የምትኖርላቸው ዋጋ የምትከፍልላቸው ልጆች ስላሉ ማለት ነው። እና አጠቃላይ ሂሳብ ነው የምነግራችሁት። ዚህም የጓደኛዋ አለ የብቻ እና ቤተሰብ የሆነች ልጅ ናት። እነዚህን አምስት ኪሎ ክርክ፣ ምስር እና የምጣር ማንሰሻ ሁለት ኪሎ ማንሰሻ ስሞን ጥሩ ጎመንዘር እና ሁለት ኪሎ ሙዝ፣ ሁለት ኪሎ ብርቱካን። እዚ ጋ ይሄ ጥቁር ፌስታል የምታውትና ቅቤ ደግሞ ሰባቱ ኪሎ በአንድ ተነጥሮ አምስት ኪሎ እዚ ጋ አለ፣ ሁለት ኪሎ ደግሞ እዚ ጋ አለ። እንዲሁም ደግሞ የህፃን ልጅ የትምህርት ቤት ፖርሳ ይሄ የትምህርት ቤት ፖርሳ ነው። ዋጋው ሺህ አምስት መቶ ብር ነው። ከዛ ለሰባት አመት ሴት ልጅ የሚሆን ሶስቶች ፓንት 60 60 ብር ከዛ ለ14 አመቷ ደግሞ መቶ 100 ብር። እነዚህ ሶስት ፓንቶች ለ14 አመቷ ሁለት ቁምጣ እዚህ ጋር እንደምታ 250 250 እዚህ ጋር ደግሞ ለሰባት ዓመቷ የሚሆን እነዚህ አሉ። ይሄ የብቻ ነው። ሁለቱ ከሰል ደግሞ 2000 ብር። ቆንጆና አሪፍ ከሰሎችን እዚህ ጋር ይሄ እንግዲህ በአንድ የሚሄድ ስለሆነ ወደዚህ ጠጋ እናደረገዋለን። ይሄን ጎመን ዘሩ ይሄም የአንድ ሰው አብሮ እንዲሄድ ላፈልጋ ነው እህቴ ባለችኝ መሰረት እነዚህ ሙፋረግ ይላት አለውኝ። ወደዚህ ደግሞ ወደ ብዙ እቃ ስንመጣ እዚህ ጋር እንደምታወጥ ቆንጅዬ የሆነች ሽቶኔ ይሄ ራሱ አሁን እቤት አለችኝ የምጠቀማት አሪፍ የሆነች ሽቶናት ዋጋዋ ደግሞ 2500 ብር ነው። እዚህ ጋር ስጃዳ አለ 700 ብር። ከዛ ለአስራ አራት ዓመት ሴት ልጅ የሚሆንና ለሰባት አመት ዓመት ሴት ልጅ የሚሆን ቆንጅዬ ቆንጅዬ ልብሶችን የብዙ ጊዜ ልብስ መገዛላችኋለሁ፣ አስቤዛ ማድረግላችኋለሁኝ። በቃ የሁለታችንም ልጆች ናቸው ማለት ይቻላል። እንሻላ እንዲጦሩኝ እና እሷ ለፍታ ከዛንትን ብትለው እኔ ደግሞ ከልቤ በመስራት የምተባበራት ምርጥ ቷነ ብዬ ነው የማስበው። እሷም እንግዲህ አላሁ አለምን እንደምትል ዝሩ ሀይቅ ከተማ የሚሄድ ለልጆቿ የሚሆን እዚጋ 2800 ብርና 2000 ብር ኮፍያ ያለው ጽድት ያለ ጅልባብ አሰርቻለሁኝ። ከዛ ይህን ሽፎን ደግሞ በጣም ብዙዎቻችሁ ወዳችሁታል። ከዚህ ቀደም ወደ ሶስት ሰው ስክሪንሹት እያደረገ እየላካችሁ ሊገዛቻለሁኝ። 2800 ብር የሽፎን ዋጋ ነው። ሻርፓ ደግሞ ይህች የምትዋት 900 ብር ነው። ከዛ እዚህ ጋር ደግሞ አንድ ሌላ ሻርፕ አለ 900 ብር። እዚህ ጋር ደግሞ 600 ብር ሽፎን አለ። ይሄን አልባሳቷ ነው ማለት ነው። ይሄ እንደነገርኳችሁ የጓደኛዋ አብሮ የሚሄድ ነው ማሻአላህ። ከዛ ይሄ አልባሳቱ ነው። እዚህ ጋር እንግዲህ የምታዩት ውብና ማራኪ የሆነ አስቤዛ ነው። አብራችሁን ቆዩ። በመጀመሪያ ሀያ ሊትር ዘይት አለ ዋጋው 5500 ብር ነው። 2600 ብር ደግሞ 20 ኪሎ ሩዝ አለ ኦመር በሚለው በቆንጆ ማለት ነው። ከዛ ስማርት ዱቄት 2800 ብር። በ94 ብር ሂሳብ ደግሞ ቀይ ጤፍ በጣም የሚያምረውና ቆንጆ ወዝ ያለው ጤፍ ነው። ብዙውን ጊዜ ቀይ ጤፍ ነው የምታዘኝ። ማሻአላህ ተባረክ ራህማን። ያው ደበስ ያለ ነገር መብላት ለጤና አሪፍ እንደሆነ የተረዳች ህቴናት አልሙሂም፣ የዚህ ዋጋ በ94 ብር ሂሳብ ማስፈጫ 500 ብር አለው ማዳበሪያ 60 ብር ማለት ነው። እንደዚህ ነው ሂሳብ የሚሰራው ግዴታ ነው። ምክንያቱም ሀገራችን ላይ ፌስታል ውርት ፌስታል ማለት ነው። ተቆርጦባችሁ በነፃ የሚሰጣችው የለም። እንቅስቃሴያችሁ በሙሉ ብር ከፍላችሁ ነው አልሐምዱሊላ። እና ይሄን ይመስላል። ከዛም ደግሞ በመቀጠል 25 ኪሎ ሽሮ እና 20 ኪሎ በርበሬ አለ። 18 ኪሎ በርበሬ እና 2 ኪሎ ሜትር ሚጣ ነው በሚያምር ሁኔታ ያው የተዘጋጀ ምጥን የሆነ ሽሮ እና በርበሬ፣ እንዲሁም ደግሞ አንድ በግ ጽድት ያለ በግ አሳርጅላታለሁኝ፣ አሳያችኋለሁ። እዚህ ጋር ደግሞ ቂቤ አለ። ቂቤ ሰባት ኪሎ ነው የተነጠረው ብያቸዋለሁኝ። እዚህ ጋር የምታውት ይሄ አምስት ኪሎ ለሷ ሁለት ኪሎ ደግሞ እዛ ጋር የምታውት ነው ማለት ነው። ማር አምስት ኪሎ አላት። ቂቤ በስምንት መቶ ብር ሂሳብ ነው ለዚህ አምስት ኪሎ ቂቤ። ማንጠሪያ የሚሆን ደግሞ አንድ ሺ ሀምሳ ብር የቅቤ ቅመም ተደርጎበታል። በጣም በሚያምር ሁኔታ እኔ እርድ ቤት የፈጨሁት ስላለ ከቤት ነው ማረግላቸው አብዛኛውን ጊዜ። እዩት እንዴት እንደሚያምር ጽድት ያለ ገና ሁን ያጠልኩት ያው ብርድ ስለሆነ ግን ለመርጋት እንትን እያለ ነው ማለት ነው። እዚህ ጋር ደግሞ ማር አለን፣ ማሩንም እናየዋለን እንሻ አላህ። ይሄ ደግሞ አምስት ሺህ ብር ነው በአንድ ሺህ ብር ሂሳብ ነው ይሄንን የገዛውላት። እዩት ይሄ ጽድት ያለ ቆንጆ አሪፍ የሆነ ማር አምስት ኪሎ ገዝችላታለሁ ለልጆቿ እዚህ ጋር ሁለት ኪሎ ቡና በ1300 ብር ሂሳብ ነው። ሱካር በ170 ብር ሂሳብ በ35 ብር ሂሳብ ደግሞ አይወድኝ ጫው እዚ ጋ ደግሞ 1000 ብር እጣን ከዛ የልብስ ሳሙና ደርዘን የገላ ሳሙና ደርዘን ነው። ሳሙና የገላ በ55 ብር ሂሳብ ሲሆን የልብስ ሳሙና ደርዘን ደግሞ በ65 ብር ሂሳብ ነው። ሮል ኦሞ 1100 ብር እዚ ጋ ባቂላ፣ አተር፣ ሽምብራ፣ ጓያ ከየሁሉም አይነት ነው 25 ኪሎ ነው 5 ኪሎ ሽምብራ ነው። አምስቱ ኪሎ አተር ነው። አምስቱ ኪሎ ደግሞ ብቻ ከአራቱም አይነት ቀላቅዬ ነው የተፈጨላት ባቂላና አተር ሁለት ከሀምሳ ሁለት ከሀምሳ ነው በኪሎ ሽምብራ ሁለት መቶ አርባ ብር ነው። ጓያ ደግሞ ሁለት መቶ ሀያ ብር ነው ማለት ነው። ከዛም እርጥብ ቅመም ነጭ ሽንኩርት፣ ዝንጅብል እነዚህ የሚያስፈልጉትን አድርጌ የበርበሬ ራሱን ችሎ በርበሬውን በዛላ ገዝቼ የብቻውን የተደረገበት ያ ምክንያቱም ከዚህ ከ18 ኪሎ አልተነካም። 18 ኪሎ ላይ ደግሞ ሁለት ኪሎ ሚጥሚጣ ተደርጎበት ሀያ ኪሎ ነው አጠቃላይ በርበሬዋ። እንደዚህ ባማረ ለልጆቿ ልጆቿ ማሻአላህ ተባርክ ተማን አላህ ያሳድግላት። ሁላችሁም ዶ አድርጉ ለልጆቻችሁ ለቤተሰቦቻችሁ፣ የምትኖሩ አረብ ሀገር ያላችሁ ጀግኖች እህቶችን ረጅም እድሜና ጤና ይስጣችሁ። እኔ ቼቴ ሁሌ ስታዘኝ እጅና ሁለት ልጆች አሉ በጣም አንዱ ሀርቦናት ግርም ድንቅ ይሉኛል። በቃ ለልጆቻቸው ነው የሚኖሩት። አሁን ልጅ ሀር በዋ ልጆቹ ትልልቅ ናቸው፣ ግን ለእሷ በጣም ትንንሾች ናቸው። የዚች እንኳ ሴት ልጆች ናቸውም፣ እንደውም ህጻናቶች ናቸው። ጀግኖች ናቸው። ይናታቸውን በቃ ያለችበትን ሁኔታ ተረርተው ያሁን ኩባል ያሁን ወንድሞች ያሁን ቤተሰቦች እኮ አይረዱም ጀማ እናንተ እንደምትሞቱላቸው እናንተ እንደምትሆኑላቸው እኮ አይደሉም። እጃችሁ ከጎደለ ጎደለ፣ ግን ለልጆቻችሁ የምታደርጉት ግን ነገጧት ልጆቻችሁ እናንተን በመጦር ለእናንተ ትልቅ መስዋዕትነት በመክፈል ማንም አይላችሁና ለልጆቻችሁ የምታደርጉት ነገር አይቆጫችሁ። ለወንድም ለጅኒ ለምና የምታደርጉት ግን ምን አድርገሽልኝ ነው የሚልሽ ነገጧት ባጫ ጊዜ ብዬሽ ነበር፣ ምን አርገሽ ነው የምትባዩ። ስለዚህ ለልጆቻችን የምታደረጉት ነገር ሁልጊዜ ሊያስደስታችሁ ነው የሚገባው። እንሻላ እዚ ጋር ደግሞ እንደምታወት ፓስታ ሙሉ ካርቶኑ አለ። ሙሉ ካርቶኑን ሁለት ሺ ብር ነው የገዛሁላት ፓስታ ጨምሯል። አሁን እዚ ጋር ደግሞ ይሄ ስጋ ነው፣ ሙሉ በጎ ነው የታረደው ጀማ ሁሉም እዚ ጋር እንደምታወት፣ በጥቁር ፌስታል ደግሞ ራስና እንትኑ ዱለቱ አለ። እዚ ጋር ሁሉም ነገር ነው ማሻአላህ የተደረገላት። ይህ እንዴት እንደሚያምር ላሳያል። ሴት ይችታ ማሻአላህ ተባረክ ረህማን። ይሄንን ይመስላል ሙሉ በግ ነው ይሄ እስከ ሀላል ማድረጊያ እስከ ሁሉ ሆኖ ይሄ የምታብ ስጋ የተገዛው 10 ሺህ ብር ነው ማለት ነው። ማሻአላህ ተባረክ ረህማን። ሁላችሁም ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱ። እንሻላ እኔን የምትወዱ የኔን ስራ የምታቁት በሙሉ እኔን ታጎኛላችሁ። ለእናንተ ማብራራት ምናምን አይጠበቅብኝም። በመጀመሪያው ዋትሳፕ ላይ ትመጣላችሁ። የምፈልጉትን ነገር ከመጻፋችሁ በፊት ሀገራችሁን፣ ስማችሁን ከዛ ደግሞ የምፈልጓቸውን የእቃዎች ዝርዝር ብቻ ነው የምትጽፉልኝ። ጽፋችሁ ከጨረሳችሁ በኋላ አካውንት ብቻ ነው መጠይቁኝ። አካውንት ልክላችኋለሁ። ይበቃል የምትሉትን ብር ትልካላችሁ። ከአነሰ ትጨምራላችሁ፣ ከበዛ እመልሳለሁ። ይሄ ነው ከኔ ጋር ያለው ሽንኩርት አስር ኪሎ አላት። እዚህ ጋር እንደምታዩት በጣም የሚያምር በቃ ምንም የማይወጣለት ጽድት ያለ ሽንኩርት እስከታች ድረስ አንድ አይነት የሆነ ለቤትም ገዝቻለሁ። ይህን ሽንኩርት 15 ኪሎ ገዛውና አምስቱን ለቤት አስሩን ለሷ በትእዛዟ መሰረት ነው ያደረግኩት። ማሻአላህ ተባረክ ረማን። እንግዲህ ለዛሬ ያስኩላችሁ ይህንን የመሰለ ጽድት ያለ በርበሬና ሽሮ እዩት። እንግዲህ እንደምታወጥ ይህንን ፏ ያለ እዚህ ጋር ሽሮዋም ሁለት ኪሎ አድርጊበታለሁኝ ቀላ እንዲልላቸውንም ብቻውን ስለሆነ የሚሰራው ሽሮ እና ይሄን ይመስላል ጀማአው። እስኪ እናንተ ምን ትላላችሁ? እንዴት አያችሁት? ተወዱታላችሁ ብዬ ተስፋ አረጋለሁኝ። እንግዲህ ይሄ ለቤተሰቧ የሚሆን ስጦታ ለልጆቿ ነው ይሄ የምታዩት ማለት ነው። እስከዚህ አያችሁታ። ይሄ ደግሞ የጓደኛዋ አብሮ እንዲሄድ ስለተፈለገ ነው። እና እንደምትወዱት ተስፋ አረጋለሁኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሰላማችሁ ብዛ። አሰላሙ አሌይኩም ወረህመቱላ ወበረካቱ። እዚጋ ደግሞ ይሄ የምታዩት ቅቤ ሰባት ኪሎ ነው። በአስር ኪሎ ባሊ ነው ያለው። ይህ ሰባት ኪሎ ቅቤ አምስቱ ለአንዷ፣ ሁለቱ ደግሞ ለጓደኛዋ ነው የሚነጠረው። ማነጠርላቸው ሁለቱንም በአንድ ነው ማለት ነው። አያታ በጣም ቆንጆ ጽድት ያለ ቅቤ ማሻላ። አብራች ይቆዩ። ቅቤያችንም በዚህ መልኩ እንትን እየቀለጠ ነው እንደምታዩት። ማሻላ እና ያው የሰባት ኪሎ ቅቤ ስለሆነ ጀማአው እዚ ጋ ፈጭቻለሁኝ፣ ግን አይበቃውም እና ጭማሬ ደግሞ ይሄ እናደረግኩ በላም ኮረሪማን በጣም ይወዳል። ሁሉንም ነገር እነዚህን እፈጫቸዋለሁኝ። ከፈጨሁ በኋላ ይሄ ጋር አረገዋለሁኝ ማለት ነው። ተሞም ያው ኮረሪማ ሁሉም ነገር ላይ ወሳኝ ነገር ነው። ያው ዋጋዋም ውድ ነው። መሻለ ይሄን የሚያክል ፈጭቻለሁኝ፣ ግን ያሰብኩት የአምስት ኪሎ ነበረ። ከዛ ጓደኛዋም ደግሞ ሁለት ኪሎ እንዳላሳቅ ለምን በአንድ አንጥሬው ቅመሙን አልጨምርም ብዬ እንትን አልኩኝ ማለት ነው። ና አብራችን ቆዩ። ዞሮ ዞሮ እና ጀማ እዚህ ጋ እንግዲች ለሰባት ኪሎ ቅቤ የሚሆን ማንጠሪያ ቅመም ነው የማሳያችሁ። አብራችን ቆዩ። ይሄ አብሮ እንተከተካል እርጥቡ ማለት ነው። ይሄን እንፈጫለን እና ይህም በንትኑ ነው የሚገባው። ቢስሚላ ሳይፈጭ ነው የሚገባው። ቢስሚላ እያችሁታ እንደዚህ አድርገን ይሄ በንተከተክ ትንሽ ተባረክ ረህማን ቀስ ብሎሆን ሄ ንተከተል ንከድነውና ማለት ነው ቢስሚላ አርለም አንድ ዶሮ ነው የሚባለው ጀማ፣ ብረት ድስት አንድ ዶሮ ነው የሚባለው ግን ሰባት ኪሎ ቅቤውን ፉት ብሎ ይዞታል ማለት ነው። ትንሽ እንዳይመስለው ሰባት ኪሎ ቅቤ አንድ ዶሮ ሁለት ሺህ አራት መቶ ብር የምንገዛው ብረት ድስት ይዞታል። ከዛ ይሄን እንፈጫለን እና ጀማው ይሄን ይመስሏል። ማሻላህ የፈጨሁትን ቅመም ይሄን ይመስላል። ማሻላህ ስለዚህ እጨምረዋለሁ ማለት ነው። ጨርሼ ነው ማደርገው። ቢስሚላ አየችሁታ። እና ይሄን ይመስላል። ማሻላህ ተባረክ ረህማን፣ እንደዚህ እናደርገዋለን። ቃል ቃል ቃል እናደርገዋለን። ማሻላህ ተባረክ ረህማን። አያችሁታ የእንግሊዝ እንዴት አባቱ ቆንጆ እንዲሁ እንደሚሆን መገመት ያቀ። ትንሽ ሽታው ይጣፍጣል ማሻአላህ። እዩት እዩት። አሁን ቀስ ብሎ እንትን እንዲል ነው መተው፣ አለራህቱ እንዲሄድ ማለት ነው። ሻማ እርድ አደርግበታለሁ አለኝ የራሴ እርድ እዚህ ፈጨው ታደርግበታለሁ።